ሰላም ሰላም፣ ጤና ይስጥልን የተከበራችሁ ወዳጆቻችን፣ እንዴት ናችሁ? ዝግጅታችን ተጀምሯል። በዛሬው ዝግጅታችን እንደተለመደው የተለያዩ ርዕሰ ጉዳዮችን እናነሳለን። ከምናነሳል ርዕሰ ጉዳዮች መካከል ጠንከር ጠንከር ያሉ ሀሳቦችን ነው የምናነሳው ሶፊ ሰላም ብያለሁ። አሺ ደብረ አምሽታል። ክቡራትና ክቡር አርማዎቻችን እንዴት አምሽታችኋል? ያው ሰሞኑን ቤተኛ ሆነናል። እንግዲህ በተከታታይ ለአድማጭ ተመልካቾቻችን በዚህኛው ፕላትፎርም በደንብ ተደራሽ እየሆነ ነው። ዛሬም አሪፍ ቆይታ እናደርጋለን። ያው እንግዲህ የኛ ፕሮግራም ዋነኛ ዓላማው የሀገራችን እግር ኳስ የሀገራችን ስፖርት እንዲሻሻል ከመፈለግ የሀገራችን እግር ኳስ እንዲቀየር ከመፈለግ ከዛ ውጪ ያዘለ ሌላ ዓላማም ሌላ ቅድም የለውም። ስለዚህ ዛሬ ይህንን ፕሮግራም እንድናዘጋጅ ምክንያት ከሆኑ ነገሮች መካከል ተጫዋቾቹ የኢትዮጵያ ብሔራዊ ቡድን ተጫዋቾች፣ እንደ አጠቃላይም በኢትዮጵያ እግር ኳስ የሚጫወቱ ተጫዋቾች እስኪ የእኛንም ችግር የእኛንም ፈተና ልክ እንደተቻችሁን ትችታችሁን እንቀበላለን። ከዲሲፕሊን ጋር ተያይዞ ከፊትነስ ጋር ተያይዞ የምታነሷቸው ነገሮች በትክክልም የሚታዩና የሚደበቁ አይደሉም፣ ግን ደግሞ የእኛንም ችግር አንሱልን እስኪ መፍትሄ እንዲያገኝ ድምፁኑን የሚል ሀሳባቸውን አስቀምጠው ገሚሶቹ ደግሞ በዚህ ቀጥታ ስርጭትም ገብተን ሀሳባችን እንገልጻለን ስላሉ። እንዳሉት እኛ እንግዲህ በኢትዮጵያ ስፖርት ውስጥ ከአስራ አምስት ዓመታት በላይ ልምድ ያለን ጋዜጠኞች ነን። ስለዚህ የስፖርቱን ችግሮች የተጫዋቾቹን ችግር ተጫዋቾቹ ላይ ደግሞ ያለውን እና ያለባቸውን ፈተና በስፋት እናውቃለን። እኛ ካላነሳንላቸው ማንም ሊያነሳ አይችልም። ስለዚህ የተጫዋቾቻችን ፈተና ምንድን ነው? ተጫዋቾቻችን ከጀርባው ምን እየተደረጉ ነው? በዚህ ልክ ውጤታማ ተጫዋች ማግኘት ያልቻል ነው የሚለውን ጉዳይ ዛሬ ርዕሰ ነጥብ አድርገነዋል። ያው ስተ ሲኖር ትሰች አለ መስተካከል ያልነበር ነገር ደግሞ ሲኖር መስተካከል አለበት። ተጫዋቾቻችን የተመቻቸ ነገር የላቸው። ተጫዋቾቻችን ብሔራዊ ቡድን ተጫዋቾቻችን ላይ የክለብ ተጫዋቾቻችን ላይ ኢቭን የአካዳሚ ልጆች ላይ የሚሰሩትን ግፎች እና የሚደረጉትን አላስፈላጊ ነገሮች ዛሬ እናጋልጣለን። እንዳልነው የኛ ፕሮግራም ግለሰቦች ላይ አይንጠለጠልም። ምክንያቱም ግለሰብ ላይ ከተንጠለጠልክ ጥላቻ ነው የሚሆነው፣ ሀሳብና አይዲያ ላይ ከተንጠለጠልክ ደግሞ ለውጥ ማምጣት ይችላል። በጣም ወጣ ብሎ የመጡ ካልሆኑ ወይም ደግሞ ስራቸው በጣም በቃ ይሄ በግልጽ የመጣ በወንጀል በምናምን የተረጋገጠባቸው ካልሆኑ በጥርጣሬና በግምት የሰዎችን ስም አናነሳም። ነገር ግን አጠቃላይ ችግሩን ግን እያነሳን መፍትሄ እንዲሰጥበት መንግስትም የሚመለከተው አካልም ክትትል አድርጎ መፍትሄ እንዲሰጥ የአንድ የስፖርት መድረክ የስፖርት ጋዜጠኛ የስፖርት ፕሮግራም ዋነኛ ዓላማ ነው እና እነዚህን ነገሮች እናነሳቸዋለን። እንግዲህ ከኛ በላይ ይህንን ጉዳይ በደንብ የሚረዳ ያለ አይመስለኝም። በየቀኑ የሚመጡ ቅሬታዎችን ብዙ ጊዜ አስተናግደናል፣ በሬዲዮም በናው ቴሌቪዥንም። ስለዚህ እነሱን ሰብሰብ ባድርገን ተጫዋቾቻችን ደግሞ ከነገሩን ነገር ጋር አያይዘን የቀደምቶቹም የአሁኖቹንም ሀሳቦች ይዘን ዛሬ ጥሩ ፕሮግራም ለመስራት ነው የመጣ ነው። እንግዲህ ተጫዋቾች ያለፉትም የአሁኑ የብሔራዊ ቡድን ተጫዋቾችም በቅርብ የብሔራዊ ቡድን የተጫወቱም ጭምር ገብቶ ደግሞ ችግሮችን ቢያስረዱ እና የኢትዮጵያ ሕዝብ ቢረዳ እውነታዊቱ ጋና ያለው የሚለውን ነገር እንዲረዳ ቢደረግ በጣም መልካም ይመስለኛል እና የኢትዮጵያ እግር ኳስ ውስጥ ተጫዋቶ ያሳለፉ እየተጫወቱ ያሉትን በዛሬው ፕሮግራም ላይ በክብር እንጋብዛለን ማለት ነው በዚህ አጋጣሚ ዋናው ምንድን ነው ልጆቹ የነበራቸው የሚለውም አብሮ የሚነሳ ስለሆነ እሱን እናነሳለን። ምንድን ነው ልጆቹ የነበራቸው ወደ ሜዳም ሲመጡ በተጫዋችነት ዘመናቸው ምንድን ነው የነበራቸው እና ምንድን ነው ልንጠይቃቸው የሚገባው የሚለውን ነገር እናነሳለን። ሀሳብ አስተያየቶቻችሁን እንቀበላለን። በዩትዩብ ቻናላችንም መግባት ትችላላችሁ። ፌስቡክም ላይ አለን። በሰፊው እያወራን ቆይታ የምናደርግ ነው የሚሆነው የዛሬው ጉዳያችን በዋነኝነት ሊያነጋግር የሚችል መሰረት ያለ ለልጆቹ የተሰጣቸው ምንድን ነው? ከሜዳ ላይ ሲገቡ የሚሰጣቸው ምንድን ነው? ከሜዳ ውጪ ልጆቹ ላይ ያለው ጫና ምንድን ነው የሚለውን ነገር እናያለን። ከእሱ መነሻ እናድርግ። የመጀመሪያው መነሻችን የሚሆነው ልጆቹ ሜዳ ከመግባታቸው በፊት የሚሰጣቸው ትዕዛዝ ምንድን ነው? ሶፊ፣ ከእሱ መነሻ እናድርግ። ስ ሰሞነኛው መነጋገሪያ ጉዳይ የብሔራዊ ቡድኑ ስለሆነ ከብሔራዊ ቡድን ብንጀምር ደስ ይለኛል ምክንያቱም ኋላ ላይ አካዳሚዎችን ምናምንም እናያቸዋለን ግን ሰሞነኛው የዙም ስሜት ትኩሱ ስሜት ያለው ብሔራዊ ቡድናችን ላይ ስለሆነ በብሔራዊ ቡድን ተጫዋቾች ላይ ምንድን ነው ያለው ነገር ፓሽኔት እንዳይሆኑ የሚያደርጋቸው ለሀገራቸው ደም እንዳይሰጡ የሚያደርጋቸው ለሀገራቸው እንዳይታገሉ የሚያደርጓቸው ነገሮች ምንም ምን ናቸው የሚሉት አንዳንዶቹ ጥቃቅን የሚመስሉ ግን ትልቅ ችግር የሚፈጥሩ አንዳንዶች ደግሞ የእውነትም የገዘፉ ችግሮችን እንመለከታለን። እና እነዚህ ነገሮች ቅድሚያ ብናነሳቸው ደስ ይለኛል። እኔ ከማነሳቸው ነገሮች መካከል፣ እኔም ከታዘብኳቸው ነገሮች መካከል በኢትዮጵያ ብሔራዊ ቡድን ደረጃ የኢትዮጵያ ብሔራዊ ቡድን ተጫዋቾች የሚከፈላቸው ደሞዝ የለም። ዓለም ላይም የትኛውን ብሔራዊ ቡድን የሚከፍለው ደሞዝ የለም። ለሀገር የሚሰጥ ግርጋሎት ነው። ይሄ ፓትሪዮቲዝም የሚባለው የሀገር ክብር የሚሰጠው ነው። ግን በዚህ ውስጥ ግን ብዙ ጥቅሞች አሉት። ብሔራዊ ቡድን ስትጫወት በዓለም አቀፍ መድረክ የመታየት በሀገር ውስጥ ባሉ ክለቦችም ቢሆን ሰፊ እድል የማግኘት እንጀራ ከፋች ነው። ብሔራዊ ቡድን እንጀራህን ግልጥልጥ የሚያደርግልህ ወይም እንጀራህን በደንብ እንድትበላ የሚያደርግ ወይም እንጀራህን የሚገልጥል ነው እና ብዙ ጠቀሜታ አለው። ቀጥተኛ ሳይሆን ተዘዋዋሪ ጠቀሜታ አለው። ከዛ ውጭ ደግሞ በህይወት ዘመን ለልጆችም ለቤተሰቦችም ለመጩ ትውልድም የኢትዮጵያ ብሔራዊ ቡድን ባንዴራ ለብሻለሁ ማለት ትልቅ ክብር ነው። ኢትዮጵያን ባንዴራ ወክሮ በየትኛውም ሁኔታ ውስጥ መሳተፍ ትልቅ ክብር ነው። እግር ኳስ ውስጥ ሲሆን ደግሞ እጥፍ ድርብ ይሆናል፣ ብዙ ሰው ስለሚያየው ብዙ ሰው ትኩረት ስለሚያደርግ። ከሰሞኑ ተጫዋቾቻችን ከጠቆሙን ችግሮች መካከል በውስጥ መስመር ስማቸውን መግለጽ አያስፈልግም፣ ከተጠቆሙ ነገሮች መካከል በእርግጥ እናውቃለን ይላሉ ተጫዋቾቹ፣ የምንሄደው ለብሔራዊ ቡድን አገልግሎት ነው። ግን ከብሔራዊ ቡድን ጋር የመጡ ምንም ግልጋሎት የማይሰጡ ምንም ጥቅም የሌላቸው ወይ አሰልጣኝ ስታፍ ያልሆኑ ወይ የተጫዋቾች አባል ያልሆኑ ኦፊሻሎች ኦፊሻሎች፣ ኃላፊዎች፣ አመራሮች በቡድን መሪነት በተለያዩ ስራዎች ሲመጡ ይላሉ። ለነሱ ከሁለት መቶ እስከ ሶስት መቶ ዶላር ይከፈላል ነው የሚሉት። እንግዲህ ይሄ የ ከተጫዋቾች የደረሰን ጥቆማ ነው። ፌዴሬሽኑ እና የሚመለከተው አካል ማጥራት ይችላል። ይሄን ክፍት ነው መድረኩም መልስ ምላሽ መስጠት ይችላል። እናስተናግዳለን። ነገር ግን አሉ ተጫዋቾቹ ለኛ የሚከፈለን ሀምሳ ዶላር ነው። ላባችን አዝርተን፣ ደማችን ሰጠን፣ አጥንታችን ከስክሰን በምናደርገው የእግር ኳስ ጨዋታ ላይ ለኛ ሀምሳ ዶላር ለአመራሮች ሁለት መቶ ዶላር ለቡድን መሪና መስር ኦፊሻሎች ሁለት መቶ ዶላር ይሰጣቸዋል። ይሄ በጣም ስሜት ይነካል ይላሉ። ምንም አስተዋጽኦ ለሌላቸው ሰዎች ይህን ያህል ገንዘብ ይሰጣል የሚሉ አስተያየቶች ይሰጣሉ። እና እንዲህ አይነት ነገሮች ቀላል ሊመስሉ ይችላሉ፣ ግን የቡድን ስሜት የሚጎዱ ናቸው ሲሆን ሲሆን የተጫዋቾቹ ደሞዝ እና የተጫዋቾቹ ጥቅም ነበር ከፍ ማለት ያለበት ይላሉ። ነገር ግን የበለጠው የአመራሮቹ ነው እና ለእግር ኳሱ በእግር ኳሱን የሚያሳድግ ነገሮች ላይ ከማተኮር ይልቅ አብዛኞቹ አመራሮች ብዙዎቹ አመራሮች አበለቀ ማላይ ናቸው። በዛ ላይ ለእኛ የሚፈለገውን ነገር አያሟሉም። የተዘበራረቀ ትጥቅ። ለምሳሌ አሁን እንኳን ሞሮኮ እንኳን በተመለከተ ነው፣ ብሔራዊ ቡድን ላይ ግማሹ ናይክ ባግ አርጓል፣ ከኋላ ያው የማያምር ድክም የሚያደ ግማሹ አዲዳስ ባግ አርጓል። የኢትዮጵያ ብሔራዊ ቡድን የትጥቅ አቅራቢ ሌላ ድርጅት ነው፣ ቦርሳቸው ሌላ ነው። የማሊያችን ጥራት ይላሉ። ከሌሎች ሀገራቶች ጋር ስናነጻጽረው የማሊያው ጥራት ለብሔራዊ ቡድን የሚሰጠው ትኩረት አናሳ ነው ነው በአጠቃላይ። በዛ ላይ ደግሞ ቅድም የጠቀስኩት ነገር ለእኛ 50 ዶላር ለአመራሮች ሁለት መቶ ዶላር አይናችን እያየ እየፈረሙ ይወስዳሉ።